በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዘወትር ውዳሴ አምላክ ከቁጣ የራቅ ይቅርታ የበዛ ጻድቅ ልበሰፊ መሀሪ ሆይ አከብረሃለው እለት እለት ስበድል ታግሰ ጠብቀኸኛልና ንስሐ ንገባ ዘንድም ለሁላችን ስልጣን ሰጠህን። ስለዚህም ና ክብር ዘንድ ክቡር ስብህን እናመሰግን ዘንድ ታገስከን። ስለምትሰራው ሁሉ የፍጥረት ሹም ሆይ ሀዘንና ፍርሃትን ድካመን የምታመጣበት ጊዜ አለና በነቢያት የዘለፍክበት ጊዜ ነበርና ኋላ ግን በአንድ ልጅ በጌታችን በኢየሱስ ክርስቶስ መታየት ጎበኘህን። ካለመኖር ወደ መኖር የፈጠርከን አንተ ነ አባታችን ንም ጌታችንም አንተነህ ችግረኛ የመሆን እኔስ ከፊትህ ልናገር አይገባኝም። ከአጣ የምበልጥ አጥ ነኝና፣ ክብርት ህግህንም ያረከስኩ ነኝና ከኃጢአቴ ትግስትን ስላበዛህልኝ አመሰግናለሁ። በፈቃድህ ቸል ብለህ እስከ አሁን ያለ ፍርድ ጠበከኝ። እኔ ግን ስለ በደሌ ለፍርድ የተገባው ነኝ፣ ስለ ኃጢአቴም ለስቃይና ከፊትህ ለመውደቅ ነገር ግን ሳሁን ስለመውደድና ስለ ትዕግስት እስካሁን ጠበከኝ። መሀሪ ጌታዬ ሆይ፣ ስለዚህ አመሰግናለሁ። መጠን ለሌላት ለትዕግስትና ለጌትነት የሚገባ ምስጋናን አመሰግን ዘንድ ስልጣን የሌለኝ የተናቁ ጎስቋላን በሆን የኔን የባሪያን ጎስቋላ ደካማ ልመና ስማኝ። ወሰን በሌላት በፍቅር ብዛት እስከ ዘላለሙ ክብርና ምስጋና መገዛትም ላንተ ይገባል። አሜን። በእውነት ኖ ኦ እግዜ ኢየሱስ ክርስቶስ ቀበ ሕይወተ ወስረ ኃጢአተ ሊተ ለማርቆስ። ይስሐቅ ሁለተኛ ምዕራፍ ወንድሜ የሰውነትን ዘወትር ዝለፋት ከስጋ የምትለይበት የምታልፍበት ዘመን ደርሷል። በላት በላት ባለሽበት ኋላ ጥለሹ በምትሄጁ ስራ ዛሬ ለምን ደስ ይልሻል? እሱን በማየት ጥቂት ዘመን ተድላ ደስታ የምታደርጊ ያለበት ኋላ ብዙ ዘመን በምታጩ የቀደመ ስራሽን እወቂ። የሰራሹ ስራ ምን ምንም ምን እንደሆነ አስቢ፣ ጽድቅም እንደሆነ ኃጢአትም እንደሆነ። ያለ ዘመንሽ ከማን ጋር ፈጸምሽ? ከጌታ ጋር ነው ወይስ ከሰይጣን ጋር ነው? ደክመሽ የሰራሹን የሚቀበልሽ ማን ነው? ጌታ ነው ወይስ ሰይጣን ነው? በትሩፋትሽ ማን እንደሳሰኘሽ? ጌታ ነው ወይስ ሰይጣንን ነው? በጊዜ ሞትሽ ሊዋሃድሽ የሚመጣው ማን ነው? በመንግስተ ሰማያት አርፈሽ ትኖሪ ዘንድ በስራሽ ደስ ያለው ማን ነው? ለማን ብለሽ ደከምሽ? ለማን ብለሽ መከራ ተቀበልሽ? ለመንግስተ ሰማይ ብለሽ ነው ደስ ብሎሽ ታገኙ ዘንድ አኳሃኑስ ምንድን ነው? ነፍስሽ ከስጋ በተለየች ጊዜ በመንግስተ ሰማይ ይዋሃድሽ ዘንድ ገንዘብ ያደረግሹ ምንድን ነው? ምን ምግባር ነው? በማናቸው እርሻ ሊያውሉሽ ተቃጠሩ? በባለ ስልሳና ነው ወይስ በባለ ሰላሳ ነው ወይስ በባለ መቶ ነው? ነፍስሽ ከስጋ የምትለይ በፀሐይ እድሜሽ በገባ ጊዜ ዋጋሽን ሰጥሻለሁ ያለሽ ማን ነው? ጌታ ነው? ዳቢሎስ ነው? ነፍሴ ሆይ ሰውነትሽ መርመሪ፣ እዳሽ በማናቸው ቦታ እንደሆነ እወቂ፣ መንግስተ ሰማይም እንደሆነ ጋህነም እንደሆነ እወቂ። ለሚያርሱ ሰዎች አሞጭ ሬት የሚያፈራ እርሻሽን ያረረሽ ብትሆኚ ማለት በሚሰሩት ሰዎች ፍዳን የሚያመጣ ኃጢአትን ብትሰሪ እያዘንሽ እየተቆረቆርሽ አልቀሽ ለምኝ ከቁርባን ከመስዋዕት ይልቅ በሱ ምክንያት ወዶ በሰው በሚያድርበት ገንዘብ ያድርበት ዘንድ ክቡራን መላእክት ደስ በሚላቸው ደስ ይላቸው ዘንድ አንደበትሽ እየራራ ያመስግን። ግራ ቀኝ ፊትሽን በእምባ እጠቢው። መንፈስ ቅዱስ ያድርብሽ ዘንድ ከአጢአትሽ ይለይሽ ዘንድ ይለይሽ ያነጻሽ ዘንድ መጥቶ ያድርብሽ ዘንድ ወደ እግዚአብሔር እያለቀሽ ለምኝ በልቅሶ ዜማ፣ ማርያምን ማርታን ጥሬያቸው፣ ማለት አብነት አድርጊያቸው፣ የልቅሶ ባለቤቶች ናቸውና፣ ላላዛር ብሎ ወዳለቀሰ ወደ ጌታ ያዝንልሽ ዘንድ ለምኚ። ራርቶ ለብዙ ሰዎች ወዳለቀሰ ወደ ጌታ ራርቶ ብዙ ለቅሶን ወደሚሰጥ ጌታ ለምኝ። ምርር ብያ ለቀስኩትን እምባዬን ተቀበልልኝ እያልሽ ወደሱ አልቅሺ። በትምህርተ መስቀል በተቀበልከው መከራ ከደዌ ኃጢአት አድነን። በመስቀል ላይ በቁስርከው ቁስል ከቁስለ ኃጢአቴ አድነኝ፣ ከመከራ አድነኝ፣ ደሜን በደም አንጻው ብለሽ ለምኚ። ከፍዳ ከኃጢአት የሚያድን ደምህን ከስጋዬ ጋር አዋህድልኝ። በመስቀል ላይ በጠጣሹ ሐሞት ሰይጣን እሷን ከሚያሰራት ኃጢአት ለይተህ በሰውነቴ ጣዕም አሳድርባት። በመስቀል ላይ የተዘረጋ ስጋን አጋንንት በምክራቸው ወደ ገሃነም ለማውረድ የሳቡት ልቡና ወዳንተ ይስቀለው ወደ ፈያታይ ዘየማን ዘንበል ባለ ራስ አጋንንት በብረት ኃጢአት የመቱት ራሴን ከፍከፍ አድርገው እም ከመ ተሰአልኩ እምድር እስሀብ ኩሉ ሀቤ ብለ በማይታበል ቃል እንደ ተናገርክ በመስቀል የተቸነከሩ እጆችን ከኃጢአት ከፍከፍ ያደርጉኝ ርኩሳን አይሁድ ትፍ ያሉበት ሎቱ ስብሐት የጻፉት ፊትህን ኃጢአት ሰርቶ ያደፈ ሰውነቴን ፊቴን ይጠበው። በመስቀል ተሰቅለ ሳለ አባ አማጽያን ነፍሴ ውስጠ እዴከ ብለ የለያት ነፍስ በቸርነት መርታ አንተ ወዳለበት ታድርሰ የምነው አታዝንም ምትለኝ እንደሆነ አንተን ለመሻት ያዘነ ልቡና የለኝም። የምነው ንሳት ገባ ምትለኝ እንደሆነ ጻርቃን ወደ ማታልፍ ፍርስታቸው ወደ መንግስተ ሰማያት ተመርተው የሚደርሱበት ንስሐ ሐዘን የለኝም። ምልያ ንስሐ ገብተው የሰሩትን ስራ አንሰራውምና ጌታዬ ሆይ ኃጢአትን የሚያስተሰርይ እምባ የለኝም። የዚህን ዓለም ስራ በማሰብ ልቡና ደከመ። ተቆርቁሮ ወደ አንተ ያለቅስ ዘንድ አይቻለውም። እነሆ በኃጢአት ብዛት ልቦናዬ ተባረደ። አንተ ወዶ በሚያፈሰው የእንባ ፍቅር መቃጠል አይቻለውም። የሀብታት የምስጢራት መገኛ ጌታዬ እግዚአብሔር ሆይ አንተ ግን ራርተ ፈጽሞ መመለስን ስጠኝ። በፍጹም ልቦናዬ አንተን ለመሻት ወጣ ዘንድ ያዘነ ልቦና ስጠኝ ካንተ በመራቅ ካንተ በመለየት ተሰቶኝ የነበረውን ክብር አጣዋለሁ። ቸር ንጉሥ ሆይ ዛሬ ግን በለጋስነት ስጠኝ ዘመን የሌለው ልደትን አካልን ዘእማ አካል ባህሪን ዘእም ባህሪ። የወለዳ አባት አንተን መምሰልን ያጸናብኝ ያሳድርብኝ ዘንድ ከክብር ወገን ስጠኝ ካልኩ አንተ ግን አትጣለኝ። ከከበረ ሕግ ወጣው ከፊት ተለየው አንተ እኔን ለመፈለግ ውጣ እንደ ገባዩ ውጣ እንደወጣ ይቅር አትበለኝ ምእመናን ወዳሉበት ወደ መንግስተ ሰማያት አግባይን ከመንጋ በጎች ከተመረጡ ከጻድቃን ጋር እንድቆጠር አድርገኝ። ንጹህ ልቦና ላገኛት የሚል ንጹህ ልብ የሚረዳት የአምላክነት ገንዘብ የምትሆን እህል ሚስጥርን መገበኝ። ከአንተ የተገኘው ሚስጥር የማይበት ባንተ ስላመኑ ስለሚጨነቁ የሚሰጥ ጸጋ ክብር ነው። የጭንቅ ጭንቅ የሚሆን መከራውን ለሚታገሱ ልዩ ልዩ የሚሆን ስቃይን ለሚታገሱ ሰዎች የሚበልጥ ክብር የሚሰጥ ክብር ለክለሁላችን ሚስጥርን የሚገልጽበት ክብሩን በግተን እናገኘው ዘንድ ጸጋውን የበቃን የሆነን ያገኙን ዘንድ በጌታችን በኢየሱስ ክርስቶስ ቸርነት ሰውን በመውደዱ ዛሬ ባለው ዓለም በሚመጣውም ዓለም በማይፈጸመው ዓለም ሰውን በመውደዱ አሜን። በእውነት ኦ እግዚእየ ወአምላኪየ ኢየሱስ ክርስቶስ፣ የምሕረት መገኛ፣ መዓት የራቀ፣ ትዕግስት የቀረበ፣ ቸርነት የበዛ፣ ህይወቴን ጠብቅ፣ ኃጢአቴን ይቅርበል። አሜን። የሐሙስ ውዳሴ አምላክ የንስሐ ጸሎት የማፈቅረ አምላክ ሆይ በቤተ ክርስቲያን የቁርባን ስርዓት ባደረክ ጊዜ የፍቅር ብዛት የተገለጸ ነው። ነገር ግን ተገልጾልኝ ሳለ እንዴ ሳለ ፍቅርን በሚገባ ፍቅር በእኔ ልብ የለምና እኔ መልካም ግብር የሌለኝ ታናሽ ፍጡር ስለስሆን፣ አንተም ትርፍ ነገር የማትሻ ታላቅ ፈጣሪ ስትሆን ለእኔ ምግብ እስክትሆን ድረስ ያደረክልኝን ፍቅር እጅግ የሚያስደንቅ ሊናገሩት የማይቻል እንግዳ ነገር ነው ዳግ መኛ የኔ ልብ ይህንን ፍቅር እያወቀ እስከ ዛሬ ድረስ ከአንተ ጋር ታላቅ ፍቅርን አለማድረጉ እጅግ የሚያስጨንቅ ነው። ይህም ሲታወቅ ከዛሬ በፊት የሚረባኝ ነገር ትቼ የሚጎዳኝን ነገር እፈልግ ነበርኩና ለበጎነት ልክ መጠን የሌለው አንተን ስለ ፍጹም በጎነት ሳልወድ ቀርቻለሁ። አንተንም ባለመውደድ የኖርኩ አንተን አላዋቂ አድርጌ በሰው ፊት ወዳጅ ልምሳል። ጌታዬ ሆይ፣ አንተን የማይወድ ሰው ተስፋ የሌለው ፍጹም ድሃ ነው እላለውና እንግዲህ እንዲህ ባለ ድንቁርናዬ እጅግ አዝናለሁ። ከእንግዲህ ወዲህ ግን ስለ በጎነት ብዛት በምትሰጠኝ ዘመን ሁሉ በፍጹም ልቤ፣ በፍጹም ነፍሴ፣ በፍጹም ኃይሌ ወድሃለሁ። ቢሆንልኝ ሲኔ ፍቅር በመላእክት በጻርቃም ፍቅር ልክ ሆኖልኛል እንደ እንደርሳቸው ብወድ በወደርኩ ነበር። ነገር ግን ፍቅሬ እንደርሳቸው ፍቅር ባይሆንልኝም በመመኘቴ ምክንያት የእርሳቸውን ፍቅር ስለ እኔ ይሆንልኝ። አምላኬ ጌታዬ ሆይ እስከዛሬ ድረስ ሳልወድ የኑርኩ ብቻ አይደለውም። በዚህ ዓለም ላይ ብዙ ክፋት ያደረግኩብ ነኝ። ስለዚህ በአንተ ፊት ቆሜ በታላቅ ሀዘን ክፋቴ ብዙ ነው እላለው። ዳግመኛም ኃጢአትን በሰራው ጊዜ ከአንተ ፈቃድ ወጥቻለውና ከፈቃድ በመውጣቴ እጅግ አዝናለው። ከሀዘኒም የተነሳ እጅግ እንዳለቅስ አይኖቼ የእንባ ምንጭ ቢሆኑኝ በወደርኩ አይኖ አይምሮ ያለው ሰው በኃጢአቱ ምክንያት የሚያዝነውን ሀዘን ሁሉ በኔ ልብ ቢከማች በወደርኩኝ። እንግዲህ እንደምትሰጠኝ ሀይል እንደ ችሎታዬ አዝናለሁ። በፊት ቆሜ ኃጢአቴን፣ ክፋቴን፣ የኃጢአቴን ምክንያት ረግማለሁ። ጸጋህንም አጋዥ አድርጋለሁ። እስከ ጊዜ ሞት ወደ ረገምኩት ኃጢአት አልመለስም። ከኃጢአት ምክንያት እጠበቃለሁ። ለሐዋርያት፣ ለደቀ መዛሙርቶች እንደገለጽክ የአምላካዊ ቃልን ትርጓሜ አውቀው ወደማትመረመር መለኮት የልቦናይን የሕሊና አይን አብራለኝ። ክቡራት መጻሕፍትን አውቅ ዘንድ አቤቱ የትርጓሚያቸውን ሚስጥር ተረድቴ ትእዛዝን እንድሰራ ፈቃድን እንድፈጽም የቡራንን አይን አብረተ የነፍስና የስጋ ብርሃንን እንደሰጠኸው አቤቱ ለእኔም እንደዚሁ እንደዚህ ያለ ስጦታን ስጠኝ። እውነተኛ ብርሃንንም አይ ዘንድ የልቦናዬን አይን አብራልኝ አቤቱ፣ ፈቃድን ሰርቼ እንድፈጽም አድርገኝ። ለምጽ የያዘውን የፈወስከው ያነጻኸው አንተነህ እኔንም እንደሱ ከአፋዊ ከውስጣዊ ኃጢአት ለምጽ አንጻኝ፣ ጸሎቴንም አንጻልኝ ብሎ እንደለመነ ለመነ እንደ ሰገደልህም አንተም በቸርነት የጸሎቴን ዋጋ የጸሎቱ ዋጋ እንደሰጠኸው ጸሎትም እንደዚያ እንደ ለምጻሙ ጸሎት ትሆን። አቤቱ ችግረኛ ጎስቋላ የመሆን እኔም ፈውስን ካንተ እሻለሁ። ጀርባዋ ለጎበጠች ሴት ወደ ምኩራብ በገባች ጊዜ እንዳዘን ክላት ማሰሪያዋ ካንቺ ቆረጥ፣ ደውያትም ካንቺ ይራቁ እንዳልካት ፈጥና ድና ከቃለ ስልጣን ንና ከጌትነት ሁሉ እንዳደነቁ በቸርነት ከኃጢአቴ ማሰሪያ ፍታኝ። ያለ ክቡር ያለ ነውር በፊት እመላለስ ዘንድ ቀና አካልን ስጠይን ለዘላለሙ ከሞትና ከሲኦል ማሰሪያ የተፈታው ልሁን። አሜን፣ ይደረግልኝ። የነቢዩ የዳዊትን ንስሐ እንደተቀበልከው ጽኑ አወዳደቅ ከወደቀ በኋላም በነቢዩ በናታን እጅ እንዳነሳኸው እግዚአብሔር ይቅር ብሎሃል ባለው ጊዜ ለስርየቱ ምልክት እንደሰጠኸው የጠፋው ችግረኛ የመሆን እኔንም እንደሱ ይቅር በለኝ። ታላቅ አጢአቴንም አስተሰሪልኝ ከወደኩም ከወደኩትም ጽኗ ወዳደቅ አንሳኝ። ያለ አንተ የሚያነሳኝ የለምና እኔ ችግረኛ ነኝና እንደ ናታን ከወደኩበት የሚያነሳኝ የለም። የናታን ጌታ ሆይ እኔ ግን በቸርነት እታመናለሁ፣ ሰውነቴንም ከፊት እጥላታለሁ። የነቢያትም የአማላጆች ጌታ አንተነና ከድቀቴ አንፃኝ፣ በደሌንም ተላለፋት ስለ በደሌ ምቸላት በለኝ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ዘመኔ እስኪፈጸም ከኃጢአት ጠብቀኝ። እድናለው የማለት ተስፋን የቆረጠ የሕዝቅያስን ጸሎት ተቀብለ በኢሳይያስ ቃል ብዙ ዘመን እንደሰጠው ችግረኛ ለመሆን እኔም እንዲሁ አድርግልኝ። ለዘላለሙ የምትኖር ሆይ ከዘላለሙ ጉዳትና ከኃጢአት ሞት አንስተ ሞት በሌለበት በመንግስተ ሰማያት ህይወትን ስጠኝ። በሰው ልጅ ያልተሰራች ለዘላለም በምትኖር ጥፋት በሌለባት በላይኛይቱ ማደሪያ ጌታ ሆይ ለዘላለሙ ከዚያ ልታኖረኝ ይወዳለው። አሜን ይደረግልኝ። ከፀሐይ መውጫ እስከ መጥለቂያዋ ያሉ የጻድቃን የነቢያትን ጸሎት እንደተቀበልከው የጸሎታቸውን ዋጋ ለነፍሳቸውና ለስጋቸው ህይወት የዘላለም ተርላን እንደሰጣቸው አውቀው ሳያውቁም ተችሏቸውም ሳይቻላቸውም የሰሩትና የተሰወረውን የተገለጸውን ኃጢአታቸውን ይቅር እንዳልካቸው ጌታ ኢየሱስ ክርስቶስ ሆይ፣ ችግረኛ የመሆን እኔንም የተገለጸውና የተሰወረውን የሰራሁትን ኃጢአቴን ሁሉ ታቃልልልኝ ዘንድ ስርዓትን ከአንተ እሻለ ታላቅም ቢሆን ታናሽም ቢሆን እኔንም ባሪያህን እንዳገለገሉ አድርገኝ። አንተንም በምጠራበት ሁሉ ጸሎቴን ተቀበለኝ። ከወዳጆች ጋር በማያልፍ ደስታ በባለሟልነት እኖር ዘንድ የበቃው አድርገኝ። ለዘላለሙ አሜን። መዝሙር ሀምሳ አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፌ እንደምሰስ፣ ከበደል የፈጽሙ ጠበኝ፣ ከኃጢአቴ ማንጻኝ። እኔ መተላለፌን አውቃለሁና ኃጢአቴ ሁልጊዜ በፊቴ ነውና፣ አንተን ብቻ በደርኩ በፊትን ክፋትን አደረግ፣ በነገር ትጸድቅ ዘንድ በፍርድም እውን በፍርድም ንጹህ ትሆን ዘንድ። እነሆ በመጻ ተጸነስኩ እናቴን በኃጢአት ወለደችኝ። እነሆ እውነት ወደድክ፣ የማይታይ ስውር ጥበብን አስታወቀኝ። በይጾ ብርጨኝ እነጻማለሁ፣ እጠበኝ፣ ከበረዶ የሚልቅ ነጭ እሆናለሁ። ሐሴትና ደስታን አሰማኝ፣ የሰበርካቸውን አጥንቶች ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌን ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። ከፊት አትጣለኝ፣ ቅዱስ መንፈስን ከኔ ላይ አትውሰድብኝ። የማዳን ደስታ ስጠኝ፣ በሽታ መንፈስ ደግፈኝ። ለህግ ተላላፎች መንገድን አስተምራለሁ፣ ኃጢአተኞች ወደ አንተ ይመለሳሉ። የመድኃኒት አምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴ በአንተ ጽድቅ ትደሰታለች። አቤቱ ከንፈሮቼን ክፈት፣ አፌን ምስጋናን ያወራል። መስዋዕትን ብትወድ በሰጠው ነበር፣ የሚቃጠለ መስዋዕት ደስ አያሰኝም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረና የተዋረደውን ልብ እግዚአብሔር አይነቅም። አቤቱ በውዴታ ጽዮንን አሰማምራት፣ የኢየሩሳሌምንም ቅጥሮች